ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ከረማችሁ? ዛሬ በአዲስ ቪዲዮ መተናል። መክሰስ ልንሰራ ነው። ድንገተኛ ነው። ልጆቹ ከትምህርት ቤት ሲመጡ ድንገት ነው የምናሳያቸው። እምንሰራውን ቦምቦሊኖ ነው። እዚህ ጋር ግማሽ ኪሎ ዱቄት አለን። ጨው አለን እዚህ ጋር ትንሽ፣ እንደ ፍላጎታችሁ እናንተ። እዚህ ጋር ዘይት አለን፣ ሰባ ሚሊ ሊትር። ውሃ አለን፣ ሶስት መቶ ሚሊ ሊትር ስኳር አለን ሰባ ግራም። ይህንን አንድ ላይ አድርገን እናዘጋጀዋለን። ውሃውን ጨምራለን፣ ሁሉንም ነው ውሃ የጨመርኩት። ስኳር እና እርሶ እርሶ ው አንድ ነው ያደረኩት። እኔ አንድ ሙሉ ይህንን አንድ ላይ እንደማልቀዋለን። በጣም ቦንቦሊኖ ነው። እርሾውና ስኳሩን እንዲታደባለ ቀን በኋላ ጨውና ዱቄቱን አንድ ላይ እናደረገዋለን። ደግሞ ለጾምም የሆነ ጾም ነው። ዛሬ ቀኑ ሮብ ነው። ለዛ ነው። ጨውስ ላይ አድርገዋለሁ። ማንኪያው ላይ ነው። ይህንን አንድ ላይ እናደባልቀዋለን። ዱቄቷ ትንሽ ናት የምትመስለው ግን ያው እጥፍ ይሆናል ሲቦካ። እርሾ ስላለ በዚህ መልኩ አሽቸዋለሁ። እኔ ትንሽ ዱቄቴ እንትን ስላለብኝ፣ ቀጠን ስላለብኝ ጨምሬበታለሁ። እንደ ዱቄታችሁ አይነት እያያችሁ እንትን ማለት ነው። ትንሽ ነው የጨመርኩበት። እንደዚህ አሽቸዋለሁ። አሁን አንድ አስር ደቂቃ አስቀምጠዋለሁን ሸፍኝ አስር ደቂቃ በኋላ ዘይት ጨምረን እናቦካዋለን። በደንብ አንድ አስር ደቂቃ አስቀምጠነዋል። አሁን በእጃችን ነው የገባንበት። እንግዲህ አጥታ ጥቢዋለው እ እንጨምራታለን ያው ይቺን መጠኗን ደብል እስከሚያደርግ ድረስ። ደብሎናል። ኮፍ ብሎ ሊሞላ ነበረ። እንግዲህ የችኮላ ለሰዓቱ ሳይደርስብን ቶሎ ቶሎ እንትን ልናደርገው ነው። ይኸው እንደተለመደው እጀት ታጠቤያለሁ። ይኸው እንደዚህ ከስር ዱቄት መስምሼ እንደዚህ ጠፍጥፊዋለሁ። ይህንን አሁን እቆራርጠዋለሁ። ይሄው 16 ቦታ ወጥተናታ። እንቺ እንደዚህ ጠፍጠፍ ጠፍጠፍ እያደረግን ጠፍ ይያረገ በቦምቦሊኖ ቅርጽ ማውጫ ነገር በሱ እናወጣታለን፣ መሀሏን ማለት ነው። በዚች ቅርጽ እናውጣና እንገናኛለን። ያው እንደዚህ አዘጋጅተናል። ዘይት አንድለናል። እዚህ ጋር በከሰል ነው የምንጠብሰው። እስኪ ንሞክር እና ናትለሪቱ እያነሳን አንዳንዱ እንጀምራለን። ሚኒ ዶናት፣ ውይ ስታምር! እኔማ ቦምቦሊኖ እያልኩ ነው። ዶናት ልበላ አይ ቦምቦሊኖ ነው። እኔ እኔ የምቀባቀሩ ይኸው እንደዚህ ዕቃ ብሎልናል። ጠብሰን እንገናኛለን። ጊዜ ለመቆጠብ ጠብሰን እንገናኛለን። በእንደዚህ መልኩ እያዘጋጀን ነው። ይኸው እንደዚህ አድርገን ያድገናል። ቦምቦሊናችንን እዚህ ጋር የተፈጨ ስኳር እና ዜና ምናለን። እሷን ቀብተን ዛሬ በከትምህርት ቤት ሲመጡ ደርሰኛል ሊሆን ነው የምናደርጋቸው። ደግሞ ይወዱታል እኮ እንደዚህ አድርገን እዚህ ጋ ደርድረን እንጠብቃቸዋለን። ሳያፍልተን ማለት ነው። እናንተም እ ለማ ነው ለቁርስ ለመክሰስ በጣም ቀላል ነው። ቆንጆ ነው። ማታ ቦካ አርጋችሁ ብታድሮ እራሱ በጠዋት ይሆናላቸዋል። ያው እንግዲህ እኔ የበይ ተመልካች ነኝ። ለወላ ልበላ አይደለም ለናንተ ለማሳየትና ሊሊላ ጎርሳት ነው ያው በእንደዚህ መልኩ ደርሶልነው ነው ቆንጆ ሆኖ ስለስ ያለ ነው ደግሞ ስለስ ያለ ነው ጠዋት ተመርቶ ከሰዓት ለመክሰስ የሚባለው ቦምቦሊ ነው ይሄ ነው በጣም ነው የሚጣፍጠው ስለናመኑ አሁን ያሳውቃል አዎ ስለታው ስለሚያስታውቅ ነው እኔ በእንደዚህ መልኩ አዘጋጅተናል። በጣም ነው የሚጣፍ ተማረ ነው ሳይ እናፈላና እንጠብቃቸዋለን። ትንሽ ሰዓት ነው የሚቀራቸው። ደግሞ በዛ ላይ ዝናብ እየዘነበ ነው ዛሬ። ከሻዩ ጋር በቅ ልዩ ነው የሚሆነው። እናንተም ሰርታችሁ ለልጆቻችሁ ለመክሰስ፣ ለቁርስ እንደዚሁ ማዘጋጀት በጣም ቀላል ነው፣ ብዙ ወጪ አያስፈልገውም። እንግዲህ ግማሽ ኪሎ ዱቄት ናት። ግማሿ ዱቄት ትንሽ ትንሽ ላላ ሲልብን ጨምረንበታል። በጣም ቆንጆ ሰርታችሁ ሞክሩት። እኛ በዚህ መልኩ አዘጋጅተነዋል። ወስደን ደብቀን ነው ቁጭ ብለው ልብሳቸውን ሲቀይሩ አውቶካር ምን ሰጣቸው። የዛሬ ቪዲዮችን ይህን ይመስላል። ተዉ ግን ሰብስክራይብ አርጉ። ተዉ እንግዲህ በአመት አንዴ ነው ኔ የማስቸግረው፣ አርጉ እያልኩ ያው ራሳቸው አሰባችሁ ያላረጋቸው አድርጉ፣ ባካቸው ሞራል ሆኖ እንጂ እኛም መጥፋት አብዝተነው ዛሬው ቪዲዮአችን ይህን ይመስላል። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ቆዩ። እንወዳቸዋለን።